ኖ በደጎ አባታችን ክብር እየተባረክን ነዋል ለህሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንም ኀጢአትን ለማስተስረይ ሥልጣን ያለው አባት አምልኮተ ጣዖት ጨለማን አስወግዶ በዓለም ያበራ ፀሐይ ቅዱስ ተክለ ሃይማኖት፣ እነሆ ክብሩን ሁሉ ለዓለም የምናሳውቅበት የጻድቁን ድንቅ ስራ የምንመሰክርበት ቀን ደረሰ። እልፍ አእላፍ ልጆቹ በአንድነት ተሰባስበን የሙሽራው አባታችንን ባለሟልነት የምንናገርበት ከማርና ከስኳር ይልቅ እጅግ ደስ የሚያሰኘውን ዜና ክብሩን የምንሰማበት ቀን ደረሰ። ክብረ ተክለ ሃይማኖት የታላቁ አባታችን የአቡነ ተክለ ሃይማኖትን ክብር ባለሟልነትና በዘመናችን የፈጸሙትን ገቢረ ተአምር የምንሰማበት ታላቅ ጉባኤ እሁድ ህዳር 14 ቀን 2018 ዓ ም ከረፋዱ አምስት ሰዓት ጀምሮ መርካቶ በሚገኘው ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን። በዚህ ጉባኤ ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያንና ዘማሪያን ይገኛሉ። ኑ! በደጉ አባታችን ክብር እየተባረክን ነዋል።